በጣም የሚገርም ነው። እነዚህ የምታዩቸው ቦታዎች በተለያየ ጊዜ የጣኦት አምልኮ የሚደረጉባቸው ቦታዎች እንደሆኑ የቤተ ክርስቲያን ሰዎች ሲናገሩ ሰምቻለሁ። እንግዲህ የጣኦት አምልኮ የሚመለክ ቦታ እግዚአብሔር ደግሞ ሲመለክ የእግዚአብሔር ስም ሲጠራ በዛ ቦታ ላይ የእግዚአብሔር ተአምራት የእግዚአብሔር ወንጌል ሲነገር እጅግ በጣም ደስ ያሰ እግዚአብሔር ስም ተባረከ። ክብር ለእግዚአብሔር። እግዚአብሔር ይመለካል፣ ዛሬም ለዘላለም ይመለካል። ክብር ለእግዚአብሔር። ጠላት ያፍራል፣ ሰይጣን ያፍራል፣ እግዚአብሔር ግን ይከብራል። የእግዚአብሔር ስም ይባረክ። ወንድማችን አሰፋ ይባላል፣ የቤተክርስቲያናችን ሽማግሌ ነው። ከእሱ ጋር ትንሽ አጠር ያለ ቆይታ አድርጋለሁ። የእግዚአብሔር ስም ይባረክ። ወንድም አሰፋ እንዴት ነህ? ደህና ነህ? ጉዞ እንዴት ነበር? እግዚአብሔር ይመስገን በጣም ሰላም ነው። እግዚአብሔር አቅም እየሆነን እግዚአብሔር እየረዳን አየሩ ሁኔታ ደግሞ እግዚአብሔር አስተካክሎልን እዚህ ቦታ እንድንደርስ ይኸው እግዚአብሔር ይህን እድል ሰጥቶናል። እግዚአብሔር ስለሰጠን እድል እግዚአብሔር እናመሰግናለን። እግዚአብሔር ይባረክ። አሜን አሜን። አሁንም ጥያቄ አለኝ። እዚህ ስትመጣ ለስንተኛ ጊዜ ነው ስትመጣ ስለመጀመሪያ ጊዜ ከሆነም ምን አየህ? ዛሬም ቢሆን በመጀመሪያ ጊዜ የመጣህ ጊዜ ምንድን ነው ያስተዋልከው ነገር? እኔ የመጣሁት ለሁለተኛ ጊዜ ነው። መጀመሪያ ቦታውን ለማየት ይሄ ካሜራው ማሳየት ይቻላል፣ ይሄ ዛፍ ዛፍ የተተከለበት ወጣቶች አሉ። ቦታ መጀመሪያ ላይ ይህንን ቦታ ለመወሰን ቀድመን መጥተን ነው ያየህ። ይህንን ለማየት መጀመሪያ መጥቼ ነበርና በዛ አጋጣሚ አሁን ይሄ ሁለተኛ ጊዜ ነው። እግዚአብሔር እንግዲህ ከፍታው ነው ሰጠን። አሜን፣ አሜን። ስለሰጠን ከፍታ እግዚአብሔር ይመስገን። አሜን። የክርስቶስ ወንጌል ይሰበካል። አሜን። ሰዎች ይድናሉ፣ የታሰሩ ይፈታሉ። ስለዚህ ወንጌልን ለመስበክ ወንጌልን ለመስራት ትልቅ እድል ነው ብዬ አስባለሁ። አሜን። ተባረክ። አመሰግናለሁ። እግዚአብሔር ዘመን ይባርክ።